የተወደዳቸው የእግዚአብሔር ቤተሰቦች ሰው ኃጢአትን አስቦ አቅዶ ጊዜና ምቹ ሁኔታ ጠብቆ የሚሰራ ከሆነ እንዲህ ያለው ሰው ንስሐ ለመግባት እድልም ላይ ያገኝ ይችላል። ንስሐ ለመግባት እድልም ላይ ያገኝ ይችላል። ምክንያቱም ንስሐ የተዘጋጀው በሚገጥመን ድቀት በዛው እንዳንቀር እንድንመለስ የመዳኛ መንገድ እንጂ ታቅዶ ለሚሰራ ኃጢአት አይደለም። ኃጢአትም አቅደን እንድንሰራ አይደለም። ንስሐ የተዘጋጀው አይ ንስሐ አለ እያል ኃጢአትን አስበን እንድንሰራ አይደለም። እንዲህ አይነት የታቀደ ኃጢአት የሚሰሩ ሰዎች ምናልባት እግዚአብሔር ንስሐ ከመግባታቸው በፊትም ሊወስዳቸው ይችላል። ኃጢአት ታቅዶ ተጠንቶ በእቅድ ሲተገበርና ድንገት ሰው ሳያስበው ሲገጥመው የተለያየ ነው። ድንገት ሳያስብ የሚገጥም ድቀት ይባላል። መሰናክል ነው። ንስሐም የተዘጋጀው የተሰራው እንዲህ ላለው ነው። ለምሳሌ ቅዱስ ጴጥሮስን እናስብ። ቅዱስ ጴጥሮስ አልክድህም ብሎ ነበር። በልቡም የመካድ ሐሳብ አልነበረው። እንዲያውም ሌሎች ቢክዱህን ያልክድህም ብሎ ነበር። ግን መከራውን ከመፍራቱ የተነሳ የደረሰበትን እናቃለን። ባንድ ምሽት ሶስት ጊዜ ነው የካደው። ግን ይሄ አስቦት ክዳለሁ ብሎ አውጥቶ አውርዶ አቅዶ ሳይሆን ድንገት የገጠመው ፈተና ስለሆነ መድኃኒታችን አልፈረደበትም። በፍቅር አይኑ ዘወር ብሎ አየው። ቅዱስ ጴጥሮስም ንስሐ ገባ። በአንጻሩ ይሁዳ ግን ብዙ ድል ተሰጥቶት ጌታችን እየመከረው ታው እያለው አቅዶ የሰራው ስለሆነ ይሁዳ ንስሐ አልገባም። ይሁዳ ንስሐ ያልገባው ኃጢአቱን አውጥቶ አውርዶ በሚገባ አምኖበት የሰራው ስለሆነ። አንድ ባህታዊ መንገድ ሲሄድ አንድ ቦታ ላይ ስለመሸበት ዛፍ ላይ ወጥቶ አደረ እና ዛፍ ላይ ወጥቶ ሲያድር እያለ አንድ ሽፍታ የሰረቀውን በጊዞ በኋላ ይመጣና ዛፉ ስር ጠባብሶ፣ ጠባብ ሰው ሲበላ ቀና ሲል ያንባሕታው እያየዋል እና ያንባሕታው እያ ሽፍታ ምን እያደረግክ ነው ይለዋል? አይኔ፣ ማ መሬት ላይ ያለውን ምስጋና ጨርሼ አሁን ዛፍ ላይ ወጥቼ ደሞ እያመሰገንኩ ነው ይላል። ያ ውሸት ነው፣ ሰውዬው ፈርቶ ነው ግን ፈርቼ ላለማለት ነው፣ ያግብዝነት ነው። እና በዚህ ጊዜ ያሽፍታ ሽፍታ ልቡ ይነካል። ወይኔ ሰው ሁሉ መሬት ላይ አመስግኖ ጨርሶ ደሞ ከፍ ብሎ ዛፍ ላይ ያመሰግናል፣ እኔ ግን ገና በስርቆት በዝርፍ ያኖራለሁ። ምን ነክቶኝ ነው ከዚህ ጊዜ በኋላ እመለሳለሁ፣ እንደዚህ ባህታዊ እግዚአብሔርን ሳመሰግን ነው የምኖረዋል። ይህን እንደወሰነ ጥቂት ቆይቶ ጅብ መጣና በላው፣ ሞተ። ከዛ በኋላ የባህታዊ መላእክት መጥተው የዛን ሽፍታ ነፍሱን ሲያሳርጉ፣ ወደ እግዚአብሔር ሲወስዱ አየ እና መላእክት ንጠየቃቸው፣ ምን እያደረጋችሁ ነው? የዛን ሽፍታ ነፍስ እያሳረግን ነው። አረገረገረግን ለካ መንግስተ ሰማያት የሽፍታ መጫወቻ ሆናለች። እንደዚህ ኖሮ በመጨረሻ እንዲህ በማለት መጽደቅ ከተቻለ እኔ ምን አደከመኝ። እኔም ነገ ሲነጋ እንደዚህ ሽፍታ እንደፈለግኮኝ አይኖርና በመጨረሻ ላይ ንስሐ ገብቼ ሞታለሁ፣ አለ ይባላል። ይህን እንደወሰነ እሱም ቆይቶ ከዛፉ ወደቀና መሬት ላይ ጅብ በላው፣ ግን ነፍሱ ወደ ሲኦል ገባች ይላሉ። እንግዲህ በትክክል የተፈጸመም ታሪክ ይሁን ለማስተማር የተፈጠረም ግድ እርግጠኛ መሆን አይቻልም። ግን ዞሮ ዞሮ ንስሐ የተዘጋጀው በእቅድ ለሚሰራ ኃጢአት አይደለም።